ጡጦ ይዘን ነው የምንዝናናው፣ እና ለልጃችን ነው። ጡጦ ይዘን ነው የምንዝናናው። አንዳንድ ሰው ጡጦ ይጠባል። እና ለልጆቻችን ጡጦ ይዘን እንዞራል። አንዳንድ ሰው ጡጦ እየጠባ ላይቭ ይገባል። ያስቃል እኮ ውእ እ እንደዚህ መጠጣቴ አውቄ፣ እኛ ንነ ሹፌር ነው የሚወስደን። ጋይስ የምራችሁ ልመርቃችሁ፣ አሜን በሉ ስመርቃት። የዛሬ አመት በሰላም በፍቅር በሰላም ወደ ሀገራችሁ ያስገባችሁ፣ አሜን በሉ ያሰባችሁት ይሁናላችሁ። ልጅ ላልወለዳችሁ እግዚአብሔር ልጅ ይስጣችሁ። ከእንደገና በትዳር በፍቅር በምናምን እግዚአብሔር ይባርካችሁ። አሜን በሉ። ለተመኛችሁ አገራችሁ ያብቃችሁ። እንደዚህ ተሰባስባችሁ ከቤተሰቦቻችሁ ጋር ለማክበር ያብቃችሁ። ንቀኛ ሸረኛ ጥላትን እንደዚህ ቁጭ አድርጎ ያሳይላችሁ። የእናንተን ከፍታ፣ የእናንተን ደስታ፣ የእናንተን ለውጥ ያሳይላችሁ። አሜን በሉ። ከክፉ ልቦች፣ ከክፉ ጓደኛ፣ ከክፉ ወዳጆች፣ ከክፉ ሰው መሳይ አውሬዎች እግዚአብሔር ይጠብቅላችሁ። በእናንተ ላይ መጥፎ ነገር ለሚያስቡባችሁ ሰዎች ቃላታቸውን፣ ንግግራቸውን፣ ወሬያቸውን ፈጣሪ ድብልቅልቅ ያርግላችሁ። አሜን በሉ። ይበሉ ጋይስ፣ የዛሬ አመት ወደ ሀገራችሁ ያስገባችሁ አሜን። እኛም በፍቅር በደስታ የዛሬ አመት እንደዚህ ተሰባስበን ለማክበር ያብቃን። እኔ እዚህ ነው እየመረኩ ያሉት። ቅድም ተመርቀል። አሜን። በጣም ደስ በሀገር ሁሉም እንደ ሀገር ደስ የሚል

ንገ እንዴ ነው የምተኘው? ሰው ብሶበታል። እየተጣሉ ነው። ኬኳና አፎሚያ ለምን ኬኳና አፎሚያ እየተደባደቡ ነው?

ልጃችን ነው። ጡጦ ይዘን የምንዝናን፣ አንዳንድ ሰው ጡጦ ይጠባል። እና ለልጆቻችን ጡጦ ይዘን እንዞራል። አንዳንድ ሰው ጡጦ እየጠባ ላይቭ ይገባል። ያስቃል እኮ ይቻል፣ ምስኪን